በተለያዩ ዘመቻዎች አኩሮ የጀግንነት ገድል እየፈጸመ ስለመሆኑ የመከላከያ ሰራዊት የደቡብ ዕዝ ሲያስታውቅ በተለይም በህግ ማስከበር፣ በህልውና ዘመቻና በህብረ ብሔራዊ አንድነት ዘመቻ ከፍተኛ አስተዋጽኦ እያበረከተ ስለመሆኑም የዕዙ ምክትል አዛዥ ሜጀር ጀነራል አድማሶ አለሙ ጠቁመዋል። ዕዙ ተልዕኮም በሚፈጽምባቸው አካባቢዎች ላይ ጸረ ሰላም ኃይሎችን ለመደምሰስ የሚያስችል ጠንካራ እርምጃ ሲወሰድ መቆየቱንም ጠቁመዋል። ቀጠናውን ለክልሎቹ እያስረከብን ነው ያለ ነው። በተለይ በዚህ ዓመት አብዛኛውን ዞኖች ራሳቸው እንዲችሉ የማድረግ ስራ ነው እየሰራ ነው ያለ ነው። በርካታ አሸባሪና የጽንፈኛን ኃይል ከጥቅም ውጭ ሆኗል። አሁን ምንም ማድረግ ወደማይችልበት ደረጃ እያደረስ ነው ያለ ነው። የቀረውን ኃይል አሁን በዚህ ሁለት ወር ውስጥ አጠናቀን ለክልሎች ሰጥተን ወደ ዋናው ተግባራችን እንገባለን ብለን ነው እያሰብን ያለ ነው። ጠላት ጥቃት ለመፈጸም የተለያዩ ስልቶችን በመንደፍ ሊንቀሳቀስ ይችላል የሚሉት ምክትል አዛዡ የመከላከያ ሰራዊትም ለዚህ ብቁ ምላሽ ለመስጠት የሚያስችለውን የተለያዩ ስልጠናዎችን ሲወስድ መቆየቱን አብራርተዋል። በዚህም በአካባቢው ከፍተኛ የጀግንነት ውጤት መመዝገቡንም አንስተዋል። በርካታ ቦታዎች ላይ ነው እያካሄድን ያለ ነው። የመደበኛ ሰራዊት ግንባታ ይሄ ከነበረን አቅም መጨመር አሁን ያለውን ታሳቢ አድርገን አይደለም እየተዘጋጀን ያለ ነው። በዙሪያችን ከሚያንጃብቡ ኃይሎች ጋር አያይዘን ነው ግንባታውን እየሰጠን ያለ ነው። ይሄ በስነ ልቦናውም በተለይ ስነ ልቦና ላይ አገር ፍቅርን መገንባት፣ ሕገ መንግስትን ማወቅ እሱ ላይ ነው ትኩረት አድርገን እየሰራን ያለ ነው። ይቀጥላል። አቅማችንም እየጨምርን የቀረውን ኃይል እየመነጠረን አገራችንን ሰላም እናደርጋለን ብለን ነው ምናምነው። በዛሬ ዕለትም የደቡብ ዕዝ 202ኛ ኮር የ2017 ብጀት ዓመት ለሁለተኛ ጊዜ ያሰለጥናቸውን የጓድና የመቶ አመራር እንዲሁም አዲስ የተመደቡ መሠረታዊ ወታደሮች ስልጠናን አጠናቅቆ አስመርቋል። የኮሩ አዛዥም ስልጠናውን ለሰልጣኞች በሥነ ልቦና በአካልና ማንኛውንም ግዳጅ ለመፈጸም የሚያስችላቸው መሆኑን ጠቁመዋል። አመራሩን የአመራር ክህሎት በነበረው አቅም ላይ ተደማሪ አቅም እንዲያገኝ በነበረው የግዳጅ አፈጻጸም ላይ የተሻለ የግዳጅ አፈጻጸም እንዲኖረው የመከላከያ መመሪያዎች፣ ደንቦች፣ ልዩ ልዩ ማኑዋሎች ከስልት አንጻር የተለያዩ የግልና የቡድን ችሎታን የሚያዳብሩ ስልጠናዎች ከአሰራር አንጻር የተለያዩ የአሰራርና መመሪያዎችን፣ ደንቦችን፣ ህጎችን እንዲያቅ ተደምሮ የፕሮፌሽናል ሰራዊት በህግና በመመሪያ የሚመራ ሰራዊት ማድረግ የሚገባውን የሚያውቅ ማድረግ የማይገባውን ደግሞ እንዲያውቅ የሚያደርግ ስልጠና ነው። ይሄ ስልጠና ስልጠናው በቀጣይ ጊዜያትም የሚቀጥል መሆኑን በማንሳት ይህም በየጊዜው የሰራዊቱን አቅም ለማሻሻል የሚያግዝ ነው። ሰራዊቱ አሁን ላለው ሳይሆን ቀጣይ ሊኖረው ለሚችለው ግዳጅ የተሟላ አህዳዊ ግዳጅ፣ የሬጅመንት፣ የክፍለ ጦር ከዛም በላይ የሆኑ ግዳጆችን ሊወጣ የሚያስችሉት ታላላቅ እቅዶች አቅደን ትልልቅ የአቅም ግንባታ ስልጠናዎች ለማካሄድ ነው ያሰብ ነው። ስልጠናውን ሲከታተሉ የቆዩ ሰልጣኞች በበኩላቸው በቆይታቸው የሀገርን ፍቅር የሚያገሉብቱና ተልኳቸውን ለመፈጸም የሚያግዛቸው የተለያዩ ስልጠናዎችን ሲወስዱ መቆይታቸውን አስታውሰዋል። ህዝብና መንግስት ያመነብን አደራ በአግባቡ ለመወጣት ህዝባችንም፣ እኛም ያለ ህዝብ ህዝብም፣ ያለኛ አይሆነም፣ ሀገርም አትቆሙ ማለት ነው እና የተሰጠን አደራም ደከመን ሰለችን ሳንል ካለን እውቀት ላይ እየጨበን ጨምረን የበለጠ ህዝባችን እፎይታ እንዲሰማውና አገራችን ወደ አሰበበት ዓላማ እንድደርስ እየሰራ እንገኛለን ማለት ነው። ከ2016 ጀምረን በተለያየ ውጋዎች በተለያየ ሽምቅ ውጋዎች ቀጠና ነበርን። ከዚህ መጥተን አሁን የፈጠርነው አቅም በጣም ጠንካራ አቅም ነው የፈጠርነው ማለት ነው። ለምን ያው ቀጣይ ያለው እዚህ ያለ ሸማቂ ኃይል መጥፋት እንደምንችል በቂ ያህል ኃይል ወይም ስልጠና የተሰጠን ማለት ነው። በዚህ ኃይል መሰረት አሁን በተሰጠና አካዳሚነት አንጻር ያው ሁሉ ከበፊት የነበረ አንዳንድ ነገሮችም አሁን አሻሽለን በጣም ጠንክረን እንድንሄድ ነው የተደረገን ማለት ነው።